እንደው ገበያ ሂደት ምን አለበት ብትገዛልኝ? ምን ህግ ምን የዘይት ምን አለ ልጅ፣ ምን ልገዛ ነው እንዴ? አንቺ ደግሞ ነው ችግር አለብሽ። ይሄን ነው ብትገዢ፣ ምን የጓደኞች ዘይት ይገዙላቸዋል፣ ሽንኩርቱ ምኑን ያመጣላቸዋል። እኔ የቤቱን ስራ ብሰራ እንጀራዬን ብጋግር ምን አለበት፣ እንደ መዞሩ ባታየኝ። እኔ ያሞኛል። ደ ሰሞኑን ሲጀመር እያደረግሽው የነበረው ነገር ተገቢ ነው አሁን

ምንም እየነደተ ነው እንጂ እናቴ ለ ሀገር በዚህ ደስ ይበለው የምን አባቴ ሀገር ታባቴ ደግሞ ከዛ ሀገር የጠፋው ወንድ እዚያ የሚኖር ይሆናል ምናልባት እናቴ ማን ያውቃል

ጻንቆ ይህን ምን ሊያርግኝ? ድምጽህን ምን እስኪ፣ ተይኝ፣ እስኪ ረፍዶብኛል። አንድ ሳምንት ሙሉ አንድ ሳምንት ሙሉ፣ አላኳን አላኳን አልተሰማልኝም እንደው፣ አልመጣልኝም። በቃ የሆነ ቀሸሽ። መጀመሪያ ነው እንጂ መናገር። ቀሸሽ ማለት ምንድን ነው? ገና አሁን ነው አሁን። ዳሮ ሳይቀና ነበር የሁሉ ሀብት ንብረት ተተፈራ በኋላ። እንዴት ነው ቀሸሽ ማለት እየዞርክ እየዞርክ፣ ምን ምን ታምጣብኝ ምን ታብጣብኝ? አላውቅም ቀሸሸኝ፣ እንደው ባልጠጋ ባለጠጋ እንዴት አንድ ሳምንት ሙሉ ቀሽሽሽ ነው። እንዴት እዛ ጋር ይተኛል እንዴ። እውልህ ፈለክ አይደለ ፈለክ አይደለ እውልህ እንመርመር፣ ምርመራውን እንሂድና እንዴ ውስጤም ሊቀበለኝ አልቻለ። እዚህ ያ ነገር አታምጭብኝ ነው። ስንቴ ነው የምመረመር? እንዴት በዚህ ወር ውስጥ እንኳን ስንቴ ነው ያለሽ ያልሽ? ሲጀምር አ የትም ይያል እንዴ። ወደ ጊዜው ጀርኩ ልመረመር። እንዴ አራተኛ ቀን ነው እኮ ያደርኩ፣ አራተኛ ቀን ነው። የሆነ ቀሽሽሽ ቀፈፈኝ። እንዴ ድምጽሽን እራሱ ባልሰማው

ምርመራ እንዴት ነው? እንጂ ደግሞ በየቀ በየቀኑና በየ ሰዓቱ እየተጠበቀ ነው። እንዴት የሚመረመር ሰው? ይኸውልህ፣ እኔ የተከበርኩ ሰው ነኝ። አይ እንዴ ትዳርህን ተውተህ እያደርክ ማታውን ምን አርገሽ? ይህቺ ልቅሶ ቤት አይታደርም ሰለስት ላለት። አሁን ያ የማንዬ ልጅ ሕጣኑ አረፈ፣ እዚያው እንደው ሳጽናናት አደረኩ እ ምን ሆነ እና አራት ቀን ሙሉ የሚታደረው አይደለም። አሁን ለሁሉም መስጠት የለም፣ ዳር ዳር ነው። አንድ ሳምንት ሙሉ የዘጋሽ በዚህ ምክንያት ነው። መረረኝ። እስኪ አትንቀኝ፣ አትንቀኝ። ገበያ ልሄድበት ነው ረፍዶብኛል፣ ዞር በልልኝ

ከአንተም ብሶብህ ልታመጣው ነው። እኔ ራሱ አልቀበልም። ተዚህ በኋላ ሲነሳብኝ እንዲያውም አትወጪኝም። ዙራ ጠግበ ይሆናል እንጂ አለሱ አጥክድም ነበረ። ጠግበ ይሆናል። እኔም ቀልቤ ነግሮኛል ነግሮኛል። በቃ እያደርክ እየመጣህ እዛ ነይ ስጭኝ የሚለኝ እንዴት ሆኖ ነው? እስኪ ሽንኩርት የምገዛበት ብር ስጠኝ፣ ስጠኝ። ተፈለግሽ አልፈልግም። የለኝም፣ ገንዘብ እንደሆነ የለኝም።

ዋርከው ይታይሻል? ያ ትልቁ ዋርከው እንዲጥፍ ብለሽ ወደ ላይ ነው ምትቀኝ። አሎ መንገድ ተሰርግጥሽ

የታታ እንትን የታታ ህብረት ልጅ ሰለስተኛው የታመሙ እንዲን ነው። ሞተ መሰል ደግሞ አራገድን ነው።

ወደታች መሻገሪ እንዳልቀረ ነው። እስቲ ልብሱ እንቆጣጠር። ምን ከዘመዶች ነው እናንተ በዚህ ዛሬ ነው የሰማሽ? እስኪ ኧረ ስሞትላችሁ፣ ምንድን ነው ንገሩኝ! እስኪ ምንድን ነው እስኪ? ማነው የሞተ ንገሪኝ፣ የእኔ አለም

የቆረጠንባን ጎሹ ዋት ነካኳት ተፈለግሽ። አንድ ሳምንት ሙሉ እኮ ነው እህል የተነሰው።

እኔ ልጅ እንደ ልጅ አቀበላት ነበር። ክል ትልቅ ልጅ አድርሳ እንዴት ብዬ ነፍጋለው? ሰው ወዳለው መደበቄ ነው እስካሁን ድረስ ሌላም በሚኖረው እየሄደ ሲያድር ሲሰነብት እንዴት አሁን

አሁን ልጅ ቢኖረውም ትቀበየው ነበር አይደል? አሁን እቺ ብቻ አይደለችም፣ ሌላም ሁለት ልጆች አሉት። አይ፣ አትናደጂ ዝም ዝም ብለሽ ኑሪ የላም ደግሞ ሁለት ልጆች አሉ፣ ተገላገሉ። ሁለት ልጆች አሉ፣ ልጆች አሉ። እንጀራ አብረን አንቋረስም ከዚህ በኋላ እንዴ

ዞሮ ዞሮ ሮ የሚበጣ ዞሮ ዞሮ እኮ እያረሰ እየጎለጎለ ያለ እኮ ለዚህ ቤት ነው አይደለም እንተቃርሽ ብልጥ መሆን ነው። አንቺ አዲሽን ኩልሽን፣ ሽቶሽን፣ ገቢያሽን